ሰላም ጤና ያስጥልኝ። ክቡራትና ክቡራን የአዲስ ፓራዳይም ቤተሰቦች፣ የአዲስ ፓራዳይም ተከታታዮች እንደምናላችሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ትንሽ በኢትዮጵያ የባህር በር ጥያቄ ወይም በአሰብ ጉዳይ በኤርትራ አንዳንድ ነገሮች እንደ አንድ ኢትዮጵያዊት እኔም የሚሰማኝን እና እኔ ይሆናል ብዬ የማስበውን የእኔን ግምት ወይም ፕሪዲክሽን ላስቀምጥ ብዬ ወደዚህ መጥቻ በቅድሚያ ይሄ ቪዲዮ ለሰዎች ይደርስ ዘንድ ለኢትዮጵያውያኖች ይደርስ ዘንድ ሁላችሁም ሼር ላይክ ሰብስክራይብ በማድረግ እንድትተባበሩኝ ሁላችሁንም ጠይቃችኋለሁ። እንግዲህ ሰሞኑን ብዙ ጫጫታዎች እየሰማን ነው። በተለይ ያው የማያልቅበት የሻዕቢያው ጉድ በጣም ተወርቶ አያልቅምና ምኞታቸው ሁሉ በጣም የሚያስቅ ነው እና ሰሞኑን አንዳንድ የሻዕቢያ አክቲቪስቶች ያው እንደምታውቁት ኤርትራ ላይ ኢንተርኔት ከኔክሽን የለም። አንድ ሰው ነው ያለው፣ አንድ ሰው ነው የሚጠቀመው። ኤርትራ ላይ ግን ዲያስፖራ ውጭ ሀገር ያለው የሻዕቢያ ደግሞ ፕሮፓጋንዳ የሚሰራ ወይም ምን እንበላቸው፣ ካድሬ እንበላቸው፣ ካድሬነት እንዳይበዛባቸው ብዬ ነው ካድሬዎቹ አንዳንድ ነገሮች የሚናገሩትን ነገር ስንሰማ ከመቶ አርባ ሚሊዮን ከመቶ ሰላሳ እስከ መቶ አርባ ሚሊዮን ህዝብ የሚጠጋ ስላላት ስለ ኢትዮጵያና ከሦስት ሺህ ዓመት በላይ የብዙ ታሪክ ባለቤት ስለሆነችው ሀገር ነው የሚያወሩት፣ ወይስ ሌላኛ ኢትዮጵያ ምትባል የማናቃት ኢትዮጵያ አለች ወይ ብዬ እስከማስብ ድረስ በጣም እየተገረምኩኝ ነው ያለሁት። ምክንያቱም በቃ ኢትዮጵያን በፍጹም እኛ እንትን ነው የምናደርጋት ከፋፍለናት አራት ቦታ ሰነጣጥቀናት ምናምን ኢትዮጵያ የሚባለውን ስም ጭራሽ ከዚህ በኋላ ካርታ ላይ አይገኝም ምናምን የሚል አይነት ፉከራዎች እና አንዳንድ ነገሮች ሳዳምጥ እነዚህ ሰዎች እንዴት ነው ነገሩ ምንድን ነው እንደዚህ የሚያቃዣቸው ምን እየበሉ ነው ምን እየጠጡ ነው ብዬ በጣም ተገርሚያለው ያለው ለማንኛውም ግን ይህንን እንደዚህ አይነቱን ዝባዝንኬና እንደዚህ አይነት ምንም ውሃ የማያነሳ ወሬ የትኛውም ኢትዮጵያ ይገዛናል ብለው ማሰባቸው በራሱ እኔ በጣም ነው የሚገርመኝ። ምክንያቱም ማንኛውንም ኢትዮጵያዊ ብትጠይቁት እስከ 1983 ዓመተ ምህረት ድረስ ቀይ ባህር ላይ ኢትዮጵያ ከራስ ካሳር ነው የሚባለው ከራስ ካሳር እስከ ራስ ዱሜራ ድረስ የብዙ ሺህ ኪሎ ሜትሮች ባለቤት ነበረች፣ ባህር ነበራት ኢትዮጵያ። ይሄ መራራ ሀቅ ቢሆንም ይሄንን መቀበል ያስፈልጋል ነገር ግን ይህንን ለመካድ የሚሯሯጡትን ሰዎች ኤርትራውያኖች ወይም ደግሞ የሻዕቢያ ሰዎች ስመለከት በጣም ይገርመኛል ምክንያቱም ይህንን ኢትዮጵያዊን የትኛውን ኢትዮጵያዊ ብንጠይቀው በዚህ ጉዳይ ላይ ማንም ሰው አንገቱን ይሰጣል በዚህ በአሰብ ጉዳይ ሆነ በኢትዮጵያ የባህር በር ጉዳይ የትኛውንም ያህል የፖለቲካ ልዩነት ቢኖረው ኢትዮጵያ የአት ኤንድ ኦፍ ተ ዴይ በኢትዮጵያ ናሽናል ኢንትረስት ጉዳይ ግን ሁሉም ሰው አብሮ ነው የሚቆመው በዚህ ጉዳይ ላይ ማንም አይን ላይን እየተያየ ደረቱን ነፍቶ የሚያወራበት ጉዳይ ነው፣ እና ብዙም ርቀት አያስኬድም። እንደዚህ አይነት እኛ ሰላም ፈላጊ ህዝቦች ስለሆንን ሰላም ስለምንፈልግ የኢትዮጵያ ህዝብ ሰላም ወዳድ ስለሆነ የኢትዮጵያ መንግስትም ሰላም ወዳድ ስለሆነ ነው በትዕግስት የእውነት ለመናገር ሁሉን ነገር እያለፍነው ያለ ነው፣ እና በዛ ላይ በኢትዮጵያ በአሰብ በምጽዋ በጣም ብዙ የኢትዮጵያ ሀብት ፈሷል። በነገራችን ላይ በጣም ብዙ ዳህላክ ላይ በጣም ብዙ ኤርፖርት ተሰርቷል። አንጥሩ ሀብቷን ነው ኢትዮጵያ ያፈሰሰችው። እሱን እናንተም አትክዱትም። ኢንተርናሽናል ኮሚኒቲው የሚያውቃል፣ የኢትዮጵያ ህዝብም ያውቃል። በጣም ከንትን ከሚለው እና በጣም ከሚገርመው ነገር ደግሞ ከስንትና ስንት ሺህ ኪሎ ሜትር ሰዎች የማይመለከታቸው ሀገራቶች ሁሉ መጥተው ቀይ ባህር ላይ እንደ ልባቸው እየደነፉበት እንደልባቸው የሚፈልጉትን ነገር እያደረጉ ኢትዮጵያ ሀምሳና ስልሳ ኪሎ ሜትር ላይ ቁጭ ብላ ለዛውም የራሷ አንጡራ ሀብት የፈሰሰበትን ለዛውም ለዘመናት ራሷ አስተዳድረው የነበረውን የባህር በር አትጠቀሚበትም ብሎ ይሄን ያህል ማስቸገርና ይሄን ያህል ቀጠናውን ማመስ ጤነኝነት አይመስለኝም። በነገራችን ላይ ኢትዮጵያ ጦርነቱን ለማስቀረት የምትችለውን ሁሉ እያደረገች ነው የኢትዮጵያ መንግስት በጣም በሚገርም ሁኔታ በጣም ብዙ ነገር እያደረገን ያለው ነገር ግን ሁላችንም እንደምናውቀው እንደምታዩትም ከሻዕቢያው ሊቀመንበር ጋር ወይም ከአቶ ኢሳያስ አፈወርቂ ጋር ተነጋግሮ ነገሮችን መፍታት በጣም አስቸጋሪ ነው። ምክንያቱም የእሳቸው ኬዝ ይሄ እንደ ሱማሌ ወይም ይሄ እንደ ሌላ ኬዝ ተነጋግረን እንፈተዋለን ብለን የምንለው አይደለም። ምክንያቱም እሳቸው አስቸጋሪ ናቸው፣ በንግግር የሚያምኑ ሰው አይደሉም። ምክንያቱም በቃ ሲኖሩ የመጡበት ሁሉ አካሄዳቸው በጦርነትና ጦርነት፣ ሰላም የሚባል ነገር የማይወዱ ሰው ናቸው። ሰላም የናፈቀው ሕዝብ ቢኖራቸውም በእንደ ልቡ እየገባ እየወጣ ዴሞክራሲን ኤክሰርሳይዝ እያደረገ መኖር የሚፈልግ ሕዝብ እንዳላቸው ቢያቁም እንዴት አድርገው ረግጠውት ለሰላሳ ዓመት እንዴት እያኖሩት እንደሆነ ሁላችንም እናውቃለን እና እኔ በጣም የሚገርመኝ ይህንን በጣም አስቸጋሪ ባህሪያቸው እንኳን እየታወቀ ጠቅላይ ሚኒስትር አብይ አህመድ በጣም ብዙ ርቀት ሄደዋል። ሰላም ፈላጊ ስለሆነ በብዙ ርቀት ሄዶ የነሱ ይህንን ባህሪያቸውን ይህንን ባህሪውን ቻል አድርጎ እስቲ ይሁን፣ ለህዝባችን ሰላም፣ ለኤርትራም ህዝብ ለኢትዮጵያም ህዝብ ሰላም ሲባል ለምጣዷ ሲባል አይጧ ትለፍ በሚለው እንትን ብዙ ርቀት ሄደዋል በሰላም ነገሮችን ለመጨረስ እና ነገር ግን እንዳልኩት ከሻዕቢያው ሊቀመንበር ጋር ይህን ያህል በንግግር ነገሮችን እንፈታለን ብሎ ማለት ከሱ ጋር በንግግር ነገር እንፈታለን ማለት በጣም ከባድ ነው። ምክንያቱም ሰውየው እንደምታቆታቸው እኛም እኮ ይሆናል ብለን እኮ ዊ ሰፖርት ልት አደል ሁላችንም ሁሉም ኢትዮጵያ እኮ ደግፎታል። በቃ ይሄ ነገር በሰላም የሚያልቅ ከሆነና የኢትዮጵያም ሰላም የኤርትራም ሰላም የሚመለስ ከሆነ ሁለቱ ህዝቦች ተከባብረው በሰላም መኖር የሚችሉ ከሆነ ሌቲት ቢ ብለን እኮ ሁላችንም ዊ ግን አሁን ወጥ መረገጥ ተጀመረእና እና ይሄ ምንድን ነው ባለቤቱ ካልን ቋጥሩን አይነቀንቁ ይባላል። በጣም ተናናቅንና ጭራሽ እኛ እንምራችሁ እኛ የምንላችሁን እንትንበሉ አይ እኛ እኛንን ጽፈን የምንሰጣችሁ እኛ ቢጻፈን የምንሰጣችሁም ዝም ብላችሁ ማንበብ ነው ብሉ የምንላችሁ የምናቀርብላችሁን አላምጣችሁም ሳይሆን ዝም ብላችሁ መዋጥ ነው መባል ተጀመረና ይሄ ጫማ መለካካት ብዙም ርቀት አያስኬድም እና ለማንኛውም ግን እንዳልኩት የኢትዮጵያ ሕዝብም ሆነ ጠቅላይ ሚኒስትር አብይ አህመድ ወይም መንግስታቸው በሰላም ነገሮችን ለመፍታት በጣም ብዙ ርቀት እየሄዱ ነው ያሉት። ነገር ግን ይሄ የሻዕቢያ ኤጎይስቲክ የሆነ ባህሪ እና የፖለቲካል ምስካልኩሌሽን እንትን ብሎ አገንግኖ ምናልባት ጦርነት አይቀሬ የሚሆን አይነት ነገር ይሰማኛል። እኔ ዝም ብዬ የቀጠናውን ፖለቲካ እንደሚከታተል ሰውና ያሉትን አየሩ የተቆጣጠሩትን ነገሮች ብዙ እንደሚያይ ሰው ሶሻል ሚዲያ ላይ እንደሚውል ሰው እንደዛ የሚያደርግ ይመስለኛል ጦርነቱን። ምክንያቱም ሻዕቢያ የሚለኩ ሰው የሚጀምረው ይመስለኛል። ዳርዳርታቸውም እንደዛ ነው። ኦልሬዲ፣ በዚህ በወልቃይት በኩል እንደሚሰሙት ብዙ ትንኮሳዎች እየተደረገ ነው ያሉት፣ የወልቃይትን ለመጠቅለል በጣም ፋኖ የሚባል ሽፍታ አለ። ከእሱ ጋርም ተባብረው ብዙ ነገሮች እየተሰሩ ነው ያሉት እና እሱ እንዳለ ሆሎ አሰብ ላይም እንደዚሁ ደግሞ አስመራ ውስጥ አንድ ሰው ሽማግሌም አልቀረም እንግዲህ እና አምጥተው ኢትዮጵያ ልትወረኝ ነው በሚል አሰብ ላይ አስፍሯል። እና እኔ እንደኔ እንደ አንድ ዜጋ የምለው ነገር ምንድን ነው? የኢትዮጵያ መንግስት ተገዶ ምናልባት የሻዕቢያ ትንኮሳው በዝቶ እና ሻዕቢያ ይህንን ጦርነት ጀምሮት ከገባበት ጦርነት የምንገጥም ከሆነ የኢትዮጵያ መንግስት ወይም የኢትዮጵያ መከላከያ ሰራዊት ከዚህ ጦርነት ሲወጣ የጦርነትን ሂሳብ ዘግቶ መሆን አለበት የሚወጣው በኤርትራ ጋር እስከዛሬ የነበረውን የጦርነት ሂሳብ አወራርዶ እና ሂሳቡን ዘግቶ የሚያበቃ ጦርነት ነው መሆን ያለበት ብዬ አስባለሁ። ሂሳቡን ወርዶ ነው መሆን ያለበት ብዬ ስል ምናልባት በበዛን ወቅት እኛ ደህና መንግስት ኖሮን ቢሆን ኖሮ በወቅቱ ማጣት ያልነበረብንን እንደነ አሰብ ያሉ የባህር በሮቻችንን አስመልሰን ከዛ ደግሞ ሂሳብ ዘግቶ ስንል ምን ማለት ነው? ዳግም ማለት እኔ ይሁን እያልኩ አይደለም፣ ግን ምናልባት ኤርትራ ወይም ሻዕቢያ ገፍቶ ከመጣ ግን የኢትዮጵያ መንግስት ማድረግ ያለበት ሆነም የኢትዮጵያም ሕዝብ ማድረግ ካለበት ይሄ የሞት ሽረት ወይም ደግሞ የማንነት ትግል ስለሆነ ማለት ነው መውጣት ካለበት በዚህ ጦርነት መውጣት ካለበት አንደኛው ያለ ከዚህ በፊት የተነጠቅናቸውን የባህር በሮቻችንን አስመልሰን መሆን አለበት የእሱን ሂሳብ ዘግተን፣ ከዛ በኋላ ደግሞ ሌላኛው ደግሞ ሊሆን የሚችለው ምናልባት ኤርትራ በሁለት እግሯ ቆማ ለኢትዮጵያ እንቅፋት መሆን በማትችልበት ደረጃ አቅሟን አዳክሞ ቢችል በፌዴሬሽን ወይም በኮንፌዴሬሽን ጠቅልሎ ያው ሊሆን ይችላል የሚለው ነው። የራሴ ነው፣ የኔ ሀሳብ ወይም የኔ ሊሆን ይችላል ብዬ የምገምተውን ነው የምናገረውና። በእኔ አረዳድ ማለት ነው። ምክንያቱም ኢትዮጵያ ዘመኗ ሙሉ ዘመኗ ሙሉ ሁላችንም ማለት ከታሪክም ከምናነበው አሁንም እያየን ካለ ነው ነገሮች ተነስተን ስናይ፣ ኢትዮጵያ ዘመኗ ሙሉ ከንጉሱ ጊዜ ጀምሮ እኮ በሻዕቢያ እየተፈተነች ነው ያለችው። እንደ ለምንድን ነው በሻዕቢያ እስከ መቼ ነው በሻዕቢያ ምክንያት ከንጉሱ ጊዜ ጀምሮ ፈተናና መከራ መብላት ያለባት? እንደ ኒርሊ እኮ ከሰባ ዓመት በላይ ነው ኢትዮጵያ የተፈተነችው በሻዕቢያ ከሰባ ዓመት በላይ ሶስት ጀኔሬሽን በሻዕቢያ ተፈተነ። ሶስት ጀኔሬሽን ከሻዕቢያ ጋር ጦርነት ገጠመ እና እስከ መቼ ነው ይሄ ድግግሞሽ የሚቀጥለው? ይህ ሁሉም ኢትዮጵያ የራሱን መጠየቅ አለበት። ሁላችንም እያንዳንዳችን፣ የኔ የአንተ የሁላችንም ሪስፖንስብሊቲ ስለሆነ ማለት ነው። ነገ ከነጎዳ ይህንኑ ነው ወለ ልጆቻችን ስ የምናስተላልፍላቸው አራተኛ አራተኛና አምስተኛ ጀኔሬሽን እያለ መቀጠል አለበት ወይ? ከሻዕቢያ ጋር ያለንን ነገር ሁል ጊዜ እንደዚሁ በፈተና ነው ወይ ማለፍ ያለበት? ሁሌ ጦርነትን እንደ እንትን እንዳለ እንደተጎሰመበት፣ ሁሌ ያንን እንዳለ ቀጠናውን እንዳመሰ፣ ልጆቻችንም እንደዚሁ ዋጋ እየከፈሉ ነው ወይ የምንቀጥለው የሚለውን አይ ቲንክ ሁላችንም ቆም ብለን ማሰብ ያለብን ይመስለኛል እና ይህንን ጦርነት ማስቀረት ካልተቻለ ቢቻል በተቻለ መጠን የኢትዮጵያ መንግስት እንዳልኩት ብዙ ጥረት እያደረገ ነው። የኢትዮጵያ ህዝብም ሰላም ወዳር ስለሆነ ሰላምም ስለናፈቀው፣ በእርግጥ የችግሮቻችን ሁሉ እርስ በርስ ይመስለናል እንጂ አንዱ ብሄር ከአንዱ ብሄር የሚባል ላይ ይመስለናል እንጂ የችግሮቻችን ሁሉ መነሻው እንደምታውቁት የኤርትራ፣ የግብፅ፣ የሱማሌ በጣም ብዙ ብዙ ብዙ አክተርስ አሉበት። ይህንን እርስ በርስ የሚባለውን እንትን የእርስ በርሳችን አደለም። እነሱ ኢንቮልቭ አድርገውበት ነው። እዚህ ሁሉ ነገር ውስጥ የገባ ነው እና ይህንን ጦርነት ጦርነቱን ማስቀረት ከተቻለና በዚሁ የሻዕቢያ እብሪተኝነት በዚሁ ቀጥሎ ጦርነት የምንገባ ከሆነ ይሄ ጦርነት በእኔ ሁለት መልክ ይኖረዋል ብዬ አስባለሁ። ሁለት መልክ ይኖረዋል ብዬ አስባለሁ። አንደኛው ኢትዮጵያ ሶስት ትውልድ የሶስት ትውልድ ዋጋ የከፈለችበትን ሂሳቧን የምታወራረድበት ቅድም ያልኩት ማለት ነው። ይሄም ደግሞ የባህር ጥያቄዋ መልስ የሚያገኝበት ማለት ነው። መልስ አግኝተን ነው የምንወጣው። ዝም ብሎ አይወጣው። ምክንያቱም አለመጀመር ነው። ጦርነትን ግን ከጀመር ነው ከጀመረችው ሻዕቢያ ከጀመረውና ከገባንበት እሱን ሂሳባችንን አወራርደን ነው መውጣት ያለብን። ሁለተኛው ኢትዮጵያ ከኤርትራ ጋር የጦርነት ሂሳቧን የምትዘጋበት ጦርነት ነው መሆን ያለበት። ይህንን ስል ምን ማለት ይመስላችሁ? ከሻዕቢያ ጋር ሌላ ምናልባት ፌቨርብል የሆነ መንግስት ከሻዕቢያ ሌላ ማለት ነው ከሻዕቢያ ሌላ ሌላ ለኢትዮጵያ ፌቨርብል የሆነ መንግስት ማቆም ሊሆን ይችላል። ወይም ደግሞ ሻዕቢያን እንደ አንዳንድ ሀገራት እንግዲህ ዊክ እና ፍራጃይል ማድረግ ሊሆን ይችላል። ያው እነሱም እኮ እያደረጉት ያሉት እኮ ይህንኑ ነው። አሁን እየተሰራ ያለው ኢትዮጵያን ፍራጃይል እንድትሆን ዊክ እንድትሆን በብሔር አንዴ በዛ ፋኖን አንዴ ከረጅም ጊዜ ጊዜ ጀምሮ አንዴ ሸኔ አንዴ ፋኖ አንዴ ምን እያለ የሚያስታጥቅብን ሻዕቢያና እነ ግብፅ ናቸው። ሌላ የለም። እና ስለዚህ እንደ አንዳንድ ሀገራት ኤርትራን ወይም ዊክና ፍራጃይል ማድረግ ሊሆን ይችላል፣ ወይ ደግሞ ቅድም እንዳልኩት በፌዴሬሽን ወይም በኮንፌዴሬሽን መጠቅለል ሊሆን ይችላል እና በነገራችን ላይ ምናልባት አንዳንድ ሰዎች ብዙ ጊዜም ሲወራ ስለምሰማው ነው እና ኤርትራ ሉዓላዊት ሀገር ናት እና ኢንተርናሽናል ሎ አይፈቅድም ምናምን ምናምን ተብለው የሚነሱ አንዳንድ ነገሮች አሉና፣ እንደነዚህ አይነቶቹ ነገሮች ከፖለቲካ ኮረክትነስ የዘለለ ዝም ብሎ ኔ እንጂ ጃንካ ነው የሚመስለኝ። የት አያደርሰውም። ምክንያቱም ለምሳሌ ትልቅ ሀገር የምትባለው እስራኤልን ብንወስድ እንደ ኢንተርናሽናል ሎ ቢሆን ኖሮ እኮ እስራኤል ሀገር አትሆንም ነበረ፣ ፍሮም ዘ ቬሪ ቢግኒንግ ማለት ነው። እስራኤል እንደ ሀገር ሀገር ሆና አትኖርም ነበረ። አሁን እንግዲህ እስራኤል ምን እያደረገች እያለች እና ምን እየሆነች እንዳለች ሁላችንም እያየነው ነው እና ይሄ ኢንተርናሽናል ሎ ምናምን ብዙም ውሃ አያነሳም ና እፍት ወስ ፎር ኢንተርናሽናል ሎ ክሪሚያን ብንወስድ በዩክሬን ስር ትቆየ ነበረ እና ዛሬ ኢስተርን ዩክሬን የሩሲያ ጦር የሚጋልብበት አይሆንም ነበረ እፍት ወስ ፎር ኢንተርናሽናል ሎ ግን ዛስኖት ደ ካስ ቢ ነስት እና ብዙም ይሄ ኢንተርናሽናል ሎ አላዊት ሀገር ስለሆነ ኢንተርናሽናል ሎ አይፈቅድም ምናምን ምናምን በመጀመሪያ ደረጃ ኤርትራን ሀገር ያደረጋት ህወሓት ነው፣ እኛው ነን እኮ ፈቃድ የሰጠናት አይደል እንዴ። እና ምናልባት ብዙ የብዙ ለብዙ ጥያቄዎቻችን መልስ የምናገኘው ከሻዕቢያ መጥፋት ጋር ነው። ሆነስትሊ ለምሳሌ የአልሸባብም ጉዳይ ቋሚ ሆኖ መልስ ማግኘት ካለበት የሚያገኘው ከሻዕቢያ መጥፋት ጋር ነው፣ አለቀ። አልሸባብ መጥፋት ካለበት ሻዕቢያ መጥፋት አለበት። የቲፔሌፊም ጉዳይ ቢሆን ቋሚ መልስ የሚያገኘው ማግኘት ካለበት ከሻዕቢያ መጥፋት ጋር መሆን አለበት። ሻዕቢያ መጥፋት አለበት። ኢፔሌክትርም ለማጥፋት በሆነ የሚፈለገው በአጠቃላይ ለኢትዮጵያ ብቻ ሳይሆን ለሆርን ኦፍ አፍሪካ፣ ሆርን ኦፍ አፍሪካ ሰላም እንድትሆን የምንፈልግ ከሆነ ሻዕቢያና የሻዕቢያ አስተሳሰብ ከቀጠናው መጥፋት አለበት። ይሄ እንደ አንድ ኪያ እንደ አንድ ኢትዮጵያዊት የምናገረው ነው። ሻዕቢያና የሻዕቢያዊ አስተሳሰብ ከኢትዮጵያ አይደለም ከኤርትራ አይደለም ከሆርን ኦፍ አፍሪካ እንዲህ አይነት አመለካከት መጥፋት አለበት። ሻዕቢያ ሻዕቢያ ነው ያልኩት፣ ብዙ ሰዎች ሚክስ አታድርጉ ኤርትራ ሻዕቢያና ኤርትራን ህዝብ እየለያችሁ። ምክንያቱም የኤርትራ ህዝብም እኮ በሻዕቢያ እንዴት እየተረገጠ እንደሚኖር የሁላችንም የምናየው ነው። የሚላስ የሚቀመስ የሌለበት ሀገር ነው፣ ኢኮኖሚው እንዴት እንደደቀቀ ያየነው ነው። የተማረ ሀይል እንደሌላቸው እያየነው ነው። በንጉሱ እንኳን የሰራ ዩኒቨርሲቲ ሳይቀርቦ ዘግቶ ነው ህዝቡን እንዳለው ደሳዋ እየላከ ወጣቱን ሽማግሌ አሮጊቱም በቃ ቤቱ ቁጭ ብሎ ዛሬ ገና ልጆች የተወሰዱብኝ እያለ በሰቀቀን የሚኖረው። ስለዚህ ለዚህ ለሆርን አፍሪካም ሰላም የሚፈለግ ከሆነ በአጠቃላይ ይሄ ሻአቢያና የሻአቢያ አስተሳሰብ ከቀጠናው መወገድ መጥፋት አለበት። እንደውም እኮ እኔ በጣም የሚገርመኝ ጠቅላይ ሚኒስትር አብይ ባልተለመደ ሁኔታ በጣም በጣም በጣም በጣም ወደ ሰፊ ናቸው፣ በነገራችን ላይ እና በጣም ሰፊ ሆኖ ነገሮችን በሰላማዊ መንገድ ለመፍታት ብዙ ብዙ ርቀት ሄደዋል፣ እና ይህንን ማንም መሪ ማንም መሪ አላደረገው ነገር ግን እንዳያችሁት አልተሳካም። ስለዚህ ይህንን ሂሳብ አሁን ካላወራረድና አሁን ካልዘጋነው ሌላ አራተኛ ጀኔሬሽን እና ሌላ አምስተኛ ጀኔሬሽን ዋጋ እየከፈለበት የሚሄድ ነው የሚሆነው። እና ሁልጊዜ በጦርነት እንዴ፣ በጦርነት ስጋት ውስጥ መኖር እንደገና ሁልጊዜ ኢኮኖሚያችንም እየተፈተነ እስከ መቼ? ጦርነት ውስጥ ባንገባ ሁላችንም እንመርጣለን። ምክንያቱም ማንም ከሰላም እንጂ ከጦርነት የሚያተርፍ ማንም ስለሌለ ነገር ግን ሰላምን የሁለቱም ወገን ይሁኝታ ከሌለበት በስተቀር በአንድ ወገን ፍላጎት ብቻ ማምጣት አይቻልም። የኢትዮጵያ መንግስት ለሰላም ፍላጎት አለው ለሰላም ያለውን ፍላጎት በተደጋጋሚ አሳይቷል እንደምታውቁት ኢቭን የተፎካካሪ ፓርቲ እንደውም ተፎካካሪ የሚባል ስምም የሰጣቸው ይሄኛው የለውጡ መንግስት ነው በፊት ምንድን ነበር የሚባሉት ተቃዋሚ ፓርቲ ነበር የሚባሉት እና እነሱን ሳይቀር እኮ ለሰላም ካለው ፍላጎት ኑ ብሎ አስገብቶ ነበር። ፕሬዚዳንት ኢሳያስ አፈወርቂን እኮ ከነዚህ ከነ በጣም ይሄ በጣም አስቸጋሪ እስከሆነ ባህሪው እስቲ ይሁን ብሎ ኮ አቅፎ ደግፎ ኮ ሰላም እንዲመጣ ኮ በቀጠናው በቀጠናው ላይ በኢትዮጵያ ላይ በኤርትራ ላይ የሰላም አየር እንዲነፍስ ሁለቱ ህዝቦች ዳግም እንዲተቃቀፉ፣ ሁለቱ ህዝቦች ዳግም አብሮ እንዲኖሩ ኮ ብዙ ጥረት አድርጎ ነበር። ነገር ግን እንዳልኩት ነው ጦርነትን ሰላምንም ሰላምን ማምጣት የሚቻለው ሁለቱም ወገን ሰላም ፈላጊ ሲሆን ነው። አንድ ወገን ብቻ ሰላም ስለፈለገ የሚሆን ነገር የለም። አሁን ግን የምናየው ያኛው ወገን ሰላም የሚፈልግ አይደለም። በቃ ማለት አቁነጥ ንጦታል እኔ በዚህ እድሜ ስንት ዓመት ቀርቷቸው እንደዚህ እንደሚሆኑ ኔ አላቅም። የሻዕቢያው ሊቀመንበር እውነት ለመናገር ማለት በቃ ለዚህች እድሜ ምን አለበት የኤርትራን ሕዝብ ሰላም ሰጥተውት አትሊስት የተሻለ የተሻለ ምግብ በልቶ እንዲያድር የተሻለ አየር፣ የተሻለ ነገር እንዲያይ አድርገው እንደው መጨረሻቸውን ቢያሳምሩት እንዴት መልካም ነበረ። ግን ያልሆነም እና እንዳልኩት ጦርነት ውስጥ ባንገባ ሁላችን የምንመርጣለን። ነገር ግን ከሁለት ወገን እስካልመጣ ድረስ የሰላም ፍላጎት የሚሆን አይመስለኝም። እና ያው ሻዕቢያ አላርፍ ብላ ወደ ጦርነት የምንገባ ከሆነ ግን ያው የሻዕቢያ ወታደር የኢትዮጵያ ሰራዊትን ያሸንፋል ተብሎ አይታሰብምም፣ አይሆንምም ልታሰብም አይችልም። በቃ ማለት ይህንን ራሱ ማነጻጸርም አይቻልም። ምክንያቱም በቃ አንድ ይሄም ሁለት የማይነጻጸሩ ነገሮች ናቸው። ስለዚህ ጦርነት ውስጥ የምንገባ ከሆነ ይሄ ለኢትዮጵያም ሆነ ለኤርትራ ይሄ ጦርነት የሚሆነው ምንድን ነው? ለአንዴና ለመጨረሻ የመኖርና ያለመኖር ጦርነት ነው በቃ የመኖርና ያለ መኖር ጦርነት ነው የሚሆነው። ስለዚህ የኢትዮጵያ መንግስት ጦርነትን ለማስቀረት የሰላምን መንገድ መርጦ ብዙ ርቀት እንደተጓዘው ጦርነቱንም እስከ መጨረሻው ገፍቶበት እስከ መጨረሻው ማለት መከፈል ያለበት መስዋዕትነት ተከፍሎ ዳግም ከኤርትራ ጋር የጦርነት አዙሪት ውስጥ የማንገባበት ነው የሚሆነው ብዬ ነው እኔ የራሴን የምገምተው ከዚህ በኋላ ዳግም የጦርነት አዙሪት ውስጥ መግባት አለብን ብዬ አላስብም። ዘመናችንም ሙሉም ደግሞ መዋጋትም የለብንም እና በነገራችን ላይ የኤርትራን መገንጠል አሁን ላይ ደርሶ በጣም የሚቆጫቸው የቲፔልፍ ስህተት እንደሆነ ያምናሉ የቲፔልፍ ሰዎች እና ከዚህ በፊት አቦይ ስብሐትንም ሰምታችኋቸዋል። እንግዲህ እሳቸው ዋናው የሕወሓት ዋናው እናትና አባቱ ወላጁ የሚባሉት ናቸው። ና እሳቸውም ሳይቀሩ እንኳን በጣም የሚያፍሩበት ና በጣም የሚቆጩበት ነው። አሁንም የህዋ ሰዎችን ብጠይቋቸው ይህንን መልስ ነው የሚሰጧችሁ ና እንደውም በዛን ወቅት እኮ እንደውም የኢትዮጵያ ህዝብ ባላወቀበትና የኢትዮጵያ ህዝብ ሳይፈልግ በኤርትራን በገነጠሉበት ወቅት አብዛኛው ኢንተርናሽናል አብዛኛው ኢንተርናሽናል ኮሚኒቲው የኤርትራን መገንጠል አልደግፈውም ነበረ። ሁላችንም ከምንሰማውም ከአንዳንድ ከምናነባቸው ነገሮችም እናውቃለን ብዬ አስባለሁ። እና ማንም የደገፈው አልነበረም የኤርትራን መገንጠል፣ አንዳንድ የኢንተርናሽናል ኮሚኒቲ ከምናውቃቸው ከአንዳንድ ሀገራቶች ውጪ ማለቴ ነው፣ ከእነሱ ውጪ አብዛኛው ኢንተርናሽናል ኮሚኒቲው አልደገፈውም ነበር እና በወቅቱ ግፊቱ የነበረው ከህወሀት ሰዎች ነበረ። ህወሀት አይደለው ፎርሰም ሪዝን በጣም ሁሽ ያደረጉ ነበር ኤርትራ እንድትገነጠል። እና እነሱ ባይገፉት እና ህወሀት ረገጥ አድርጎ ኤርትራ ከኢትዮጵያ ጋር ነው መቀጠል ያለባት ቢል ኖሮ እና የባህር በሮም ያስፈልገናል የሚለውን ግንዛቤና እንትን በዛን ወቅት ኖሯቸው ቢሆን ኖሮ ኤርትራ እንድትገነጠል አያደርጉም ነበር። ኢንተርናሽናል ኮሚኒቲውም ያንን ሰፖርት አያደርገውም ነበረ። በነገራችን ላይ ለኢንተርናሽናል ኮሚኒቲውም ቢሆን የሚሻላቸው ኤርትራ ከኢትዮጵያ ጋር ብትኖር መቀጠሏ ነው። ምክንያቱም ለምን ሻዕቢያ እንዴት ተርናውት ሊያደርግ እንደሚችል የሚያውቁት ነገር የለም። ለምን ኤርትራ ሀገር ስትሆን ምን ትመስላለች፣ ምን ትሆናለች የሚለውን የሚያውቁት ነገር የለም። ነገር ግን ኢትዮጵያን እንደ ሀገርም ያውቋታል ለብዙ ጊዜም በዲፕሎማሲውም የቆየ የሆነ ግንኙነት ነው ያላቸው ከኢትዮጵያ ጋር እና ኦነስትሊ በዛ ሰዓት ኤርትራን ከማስገንጠል ይልቅ እነሱ የሚሻላቸው የነበረው ዘውል ራዘር ዲል ዊዝ ኢትዮጵያ በቃ ለነሱ የሚሻላቸው እሱ ነበር። እና በዚህም እና በሌሎችም ብዙ ምክንያቶች ኤርትራ በኢትዮጵያ ስር እንድትቆይ ያው ፈልገው ነበረ። አንዳንድ ከምንሰማቸው ከአንዳንድ ሰዎችም እንደዚሁም ደግሞ ካነበብኳቸውም ከሰማዋቸውም አንዳንድ ሰዎችን ሰውራ ከሰማዋቸውም ተነስቼ ነው እንትን የምለው እና ግፊቱ የነበረው በህወሀት ነው። ህወሀት ነው በጣም ሲገፋ የነበረው የኤርትራን መገንጠል። እና ለምን እንደሆነ ግን እኔ አሁንም እንደው ቢጠየቁ በጣም ደስ ይለኝ ነበረ፣ ሆነስትሊ በጣም ዘር ወር ፑሽንግ ኤርትራ እንድትገነጠል እና ባህር በር እንዳይኖረን እና ባህር አልባ ያደረገንም የነሱ ፑሽ ማድረግ ነው እንጂ። ለማናቸውም ይሄ የቲፒኤሌፍ ይሁኝታ ባይኖርበት ኖሮ ኤርትራ እንደ ሀገር ሆና አትቀጥርም ነበረ እና ይሄ ዝም ብሎ በትግላችን ነው ቅብርጥሴ ነፃነታችንን አገኘንበት በክንዳችን ምናምን ምናምን የሚባለው ነገር ኦነስትሊ ስፒኪንግ ዝም ብሎ ተረት ተረት ነው፣ ዝም ብሎ እንጂ ምንም በትግል የተገኘ ሳይሆን በቲፒኤልፍ ይሁንታ የተገኘ ነፃነት ነው። ይችን መራራ ሀቅ መዋጥ ያስፈልጋልና ለማናቸውም እኔ ብዙ ላወራ አልመጣሁም። ሀሳቤን ሳጠቃልል እንደ አንድ የቀጠናውን ፖለቲካ እንደሚከታተል ሰው ሊሆን ይችላል ብዬ ማስበው እኔ ይህንን ነው ሂሳባችንን አወራርደን ሂሳባችንን ዘግተን ነው ወደ ጦርነት የምንገባ ከሆነ መውጣት ያለባት ኢትዮጵያ፣ ሂሳባን አወራርዳ እና ዘግታ፣ ከዚህ በኋላ የጦርነት ነገር በዚህ በኤርትራና በኢትዮጵያ መካከል ስለ ጦርነት የማይወራበት ከዚህ በኋላ ስለ ባህር በር ምናምን የኛ እኛ ኦልሬዲ ዋጋ ከፍለን ልጆቻችን የተሻለ ህይወት በቃ ልጆቻችን የሰላም አየር እየተነፈሱ የሚኖሩበት ለቀጠናውም ሰላም የሚገኝበት እንዲሆን ነው መሆን ያለበት እና አንፈልግም ጦርነት። አሁንም ደግሜ እለዋለሁ፣ ማንም የኢትዮጵያ ህዝብ አይፈልግም፣ የኢትዮጵያ መንግስት አይፈልግም። ለሰላም ያለውን ፍላጎት በጣም እያሳየ ነው። ገፍቶ ግን ከመጣ እንዳልኩት ሁለት እንትን አለው። በዛም በቦሌም ተብሎ በባሌ የኢትዮጵያን ጥቅም አስከብረን ሂሳባችንን አወራርደን እና ዘግተን የምንወጣበት ጦርነት ነው የሚሆነው ብዬ ለማለት ስላለሁኝ፣ በተረፈ ሁላችሁንም አመሰግናለሁ። አጠር ያለ ቪዲዮ ልስራ ብዬ ነው በሚቀጥለው በሌላ ፕሮግራም እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛ። እችን ቪዲዮ እንግዲህ ሼር ላይክ ማድረግ እንዳትረሱ፣ ሰብስክራይብ አድርጉ፣ ዩቲዩቡን ዘመድ ወዳጅ ጋብዙ። ከአዲስ ፓራዳይም ነው ኢትዮጵያና ኢትዮጵያዊነት ብቻ ነው የሚቀነቀነው በዚህ ቻናል ላይ እና ጎጠኝነት ቦታ የለውም አዲስ ፓራዳይም ውስጥ። ኢትዮጵያ ኢትዮጵያን ከፍታ ስለ ኢትዮጵያ ከፍታ ብቻ የምናወራበት ነው የሚሆነው ያሉብንን ችግሮች ቁጭ ብለን የምንነጋ በጠረጴዛ ዙሪያ እንነጋገር የሚል ስብስብ ነው የአዲስ ፈረዳይ። ስለዚህ በቃ በዚህ ልዝጋ። ሰላማችሁ ይብዛ። መልካም ቀን፣ መልካም የመሸላችሁ መልካም ምሽት፣ የነጋላችሁ መልካም ቀን ይሆንላችሁ። ባይ ባይ።